ምን ማለት ነው? አይ ምንድን ነው ይሄ? ባጃጁ እንዳርሰዋለሁ። ትልቅ ከትልቅ እስከ ትንሽ እኮ በጣም እኮ እንትን እያልኩ ነው። ግብያ አሁን ግብያ አሁን ግብያ ያሽጥ እንዳው ነጭቼ ነጭቼ አታቅተኝም። መቼስ እንዳየኋት ከሆነ አታቅተኝም። ዘንድሮ ተደብድቤ እንዳልመለስ አንድ ቀን ነው ጣቢያ ቢያሳደሩኝ፣ ግልብጥብጡን ብጥብጡን ነው የማወጣው። ገና እኔ እንደ አይምሮዬ እኮ እዛ ገኮ ሰዎች እንደዚህ ነው እንደሚኮ ነው በቃ። ላብድ እኮ ነው እኔ

ባጃጅ ፈልጌ ነው ወደ ልጅ መሄድበታል። አህ እዛች እኔ ነው፣ ምን አገባኝ ስለሰው። ሰው ጉድ ካለ ቆየሁ። እኔ ሁሉንም ነገር ዛሬ ብር ሽሽቱን ነው የማወጣው። አንድ ነገር የሚቀር ነገር የለም ዛሬ። የማበላሸው ሁሉንም ነገር ነው፣ ምክንያቱም ማለት ነው እሱ እኔ እንደማናደር ብዙ ነገር እያረገ ነው። አሁን ቀጥታ ነው የምሄድላት፣ ልጅቷ ጋር ቀጥታ፣ ያቺ አስቀያሚ ዝሆን ጋር። ባለፈው ምን አደረገ? ፎቶዋን ላሳያችሁ ነበራ፣ አላሳያችሁ። ከስልኬ ላይ ፎቶ የሚባል እድም አድርጎ አጥፍቶብኛል። ፎቶዋን ማለት ነው። እኔ ለእናንተ ላሳያችሁ እንደሆነ ገምቷል፣ ላውቋል። በምን እንዳወቀብኝ አላውቅም። ፎቶውን ኤዲት ላደርግ ስፈልግ እናንተ ላሳያችሁ አንድ ፎቶ አጣሁኝ፣ አንድ ፎቶ ማለት ነው። እና በጣም በጣም በቀኔ ላይ የተሴረ ሴራ አለ። እኔ ላይ በጣም ብዙ ሴራ እየተሸረበብኝ ነው። ስለዚህ እኔ የማደርገው ዋናው ነገር እሄድላታለሁ ቤት። እኔ ማንንም አልፈራም። ከሁን በኋላ የምኖረው ለልጆቼ ነው። በእርግጥ ልጆቼን ብዬ ነው የምኖረው ግን ሂጄ ንጭጭት ታርጌት ማለት ነው ይዋጣልናል። ዛሬ እሷ ጋር ያለኝ ነገር ዛሬ ይወጣለታል። ምክንያቱም እኔ እዚህ ተቀምጬ እንደ ድንጋይ ነው ድንጋይ፣ ታውቃላችሁ? ድንጋይ እዚህ ቤት ውስጥ እኔ እንደ ሐውልት ነው። ይበቃ። ምንም ነገር እየተሰማው አይደለም። ምንም ነገር እየፈጠርኩ ምንም ነገር እያደረግኩ አይደለም። ስለዚህ ይህንን ነገር እኔ መጨረሻውን ማስኬደው ግልብጥብጡን ውጥት በቃ። ምን ይመጣል? መጣላት መያያዝ ነው። አንድ ቀን ነው ጣቢያ ቢያሳድሩኝ ግልብጥብጡን ነው የማወጣው። ገና እኔ እንት አይምሮዬ የኮዛ ሰዎች እንደዚህ ነው እንደሚኮ ነው። በቃ ላብድኮ ነው ነኝ። አይምሮዬ በቃ ልፈታ ነው ልጨድል ነው። ስለዚህ ይችን ሴትዮ እንደው ነጭቼ ነጭቼ አታክተኝም መቼስ፣ እንዳየዋ ከሆነ አታክተኝም። ዘንድሮ ተደብድቤ እንዳልመለስም ብቻ አይምሮዬን እንዳሳበደች ማለት ነው። አይምሮን ነጫጭቼ ነው የምጠላት፣ ንጭጭት አርጌ ነው የምጠላት። አሁን እሄድላታብን እሄድላታለሁኝ። እኔ ማንንም ሰው አልፈራም። ምን አገር ጉድ እንዳይል ሰው ጉድ እንዳይልሽ ምናምን አይነ ይሄንን ነው የሚሉት ሰው ብዙ ሰው በቃ ታይው ይሄን ነገር እርሺው። ሰው ጉድ እንዳይልሽ እዛ ሄደሽ እሷ ጋር ብዙ ቀንም ደግሞ ለሄድ ብዬ ነበር። እዛ ሄደሽ ተያይዘሽ በቃ ሰው ጉድ ይልሻል። ምናምን ሰው እንደ አንዴ ጉድ ብሎ ሄደ እንዴ ጉድ ብሎ አልኮ። ሁሉም ሰው አውቋል ስለ ሁሉም ነገር። እኔ ሰው ጉድ አለ ጉድ አላለ እኔ እዚህ አይምሮዬ የዛጋ ያለው እኔ ነኝ አይደል እንዴ? ሰው ጉድ አለ ጉድ አላለ እኔ ስለ ሰው ሲጀምር አይመለከተኝም። ስለ ሰው በቃኝ ነኝ ሂጄ ግን ሳን ልኳን ነው ማሳያት። ልኳን ንጭጭት አርጊያት ነው መመጣው። እንደው ንጭጭት ነው ማረጋት።

እንደዚህ ነው የሚሄደው። ነው በጣም ተዘጋጅተሽ ነው። እንደዚህ አለ ምግብ ምናምን ባሮጀሽው ነው እንደምትጀጁ። ሰው በጣም ይጫወታል፣ ወሬ ይጨምራል። ነው የሚሄደው ተመለሸሽ፣ አሁን እኔ ልነጫጫት ነው የምሄደው፣ ልነጫለህ ነው የምሄደው እኮ ተመለሽ። እኔ ስለ ሰው ምን አገባኝ? ልሄድ ነው፣ አታሳብጅኝ። ተመለሽ፣ ወደ ቤት ግቢ፣ ወደ ቤት ግቢ፣ ወደ ቤት ግቢ። አትምታኝ፣ ሁለተኛ እንዳትመጣኝ። ሰው እያየሽ ነው፣ መኪና በዚህ እያለፈ ነው። እኔ ምን አገባኝ ስለ ሰው፣ ሰው ጉድ ካለ ቆየ እኮ

አንቺ ታስ ችግር አለብሽ እንዴ? በቃ ኔና ታስ ሄጂ፣ በቃ ምን አገባኝ ነው? አለሽ ነው ምን ነው እኔ ነገርኩሽ ነው። ለራስሽ ብዬሽ ነው ኔ

ለምን ነው የሱን መሳቂያ የምታረግ? የሱን መሳቂያ የምታረግኛለሽ? ማን፣ ሰው ሁሉ አላፊ አግዳሚ ሁሉ ምን እያየን እኮ ነው? ቆየ። ምን ማለት ነው? አይ ምንድን ነው ይሄ ከትልቅ እስከ ትንሽ እኮ በጣም እንትን እያሉ እኮ ነው ግብያ። አሁን አትንካኝ በቃ።